አንድ ጊዜ ወደ ያልሆነ ቦታ መግባት እንደዚህ አይነት ጣጣ መከራ ይዞ ይመጣል። አሁን ላይ በጣም የሚያሳዝነው የውብዬ ወንድምና ናሆም በጣም በከባዱ የተጣሉ ነው እና ወደ ድብድብም ገብተዋል። በጣም ነው የሚያሳዝነው እንደዚህ አይነት ደረጃ መዳረሳቸው ማለት ነው። አሰላሙ አሌይኩም ረሕመቱላሂ ወበረካቱ። ውድ የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ የት ወንድሞቼ እንዴት ናቸው? ሰላም ናቸው? የከኒገ አልሐምዱላህ ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩ ውድ እህቶቼ ውድ ወንድሞቼ፣ እንግዲህ ዛሬ ስለ ናሆምና ስለ የውብዬ እንደነገር ለማለት ነው የመጣሁት። ያው ሁላችንም ሚዲያ ላይ መቼም እየተከታተልናቸው ነው። ትዳር ተዳር እንደዚህ ተሆነ በጣም ነው የሚያስጠላውና በነገራችን ላይ የትዳር መካከል ቤተሰብ ጣልቃ መግባት በጣም ነው የሚያስጠላው። ምክንያቱም ነገ መታረቅ ይመጣል፣ በመካከል ልጅ አለ። በጣም ነው የሚያስጠላውና የናሆም ወንድም ያው የሚያደርገውን ነገር እያያችሁ የህፃን ጨዋታ እየተጫወተ ነበረ። እንዲ ትልቅ ሳይሆን እንደ ህፃን ዝቅ ብሎ በጣም የሚያስጠላ ነገር እያደረገ ነበር እና ውብዬ ላይ በጣም እኔ ለራሱ ቪዲዮውን ሳየው በጣም እያዘንኩበት ነበር። ምክንያቱም በሚያደርገው ነገር አንድ ሰው ወይ ወንድሙ ስለሆነ ወይ እህቱ ስለሆነ ሳይሆን መገደብ ከሀቅ ጎን ነው መቆም ያለብንና ሐቅንና ሐቅን ብቻ ፈጣረም የሚወደው ሐቅን እስከሆነ ድረስ ማለት ነው። እርግጥ መጀመሪያ ላይ ሁላችንም ናሆምን ፈርደንበት ነበር። ያው ናሆምም የሆነ ነገር ሆኖ እንደሆነ ሁላችንም እያየነው አሁን ላይ ወደ ቀልቡ እየተመለሰ ነው። ኢንሻአላህ እንኳንም ወደ ቀልቡ ተመለሰ። ውብዬም ደግሞ ያው መጀመሪያ ላይ በጣም ጥራ ነበረ። ባለፈው እንደው የመጨረሻው ቪዲዮ ላይ በጣም ነበረ ወደ ቤቱ ወደ ትዳሩ እንዲመለስ የጣረችውና በጣም ማለት ነው የራሱ አድንቀት ነበረ እና እሱም ወደ ቀልቡ ይመለሳል ብዬ ነበርና በዛን ሰዓት ደግሞ ያው መጀመሪያ ላይ ደህና ሄዴ ሀብል ብል ምናምን አውልቆ ሲያበቃ ያው እንዳያችሁት ቪዲዮውን ውዴቶችን ያችን ነቀር ሳይሆነ መታ አንገቱ ላይ ስታደርገው እንዳለ ተቀያየረ። ና ውብዬን ያው ገፈታትሮ ተቤት ወጥቶ ሄዴ በዛ ውብዬን በጣም ልቧ ተሰበረ፣ አዘነች፣ ወደ ተስፋ መቁረጡ ሄደች ማለት ነው ና ያው ግን ወንድሞቹ ጓደኞቹ ቤተሰቦቹ በጣም ከሷ ጎን ነበሩ። እየጣሩም ነበረ ወደ ቤቱ እንዲመለስ ወደ ትዳሩ እንዲመለስ። በነገራችን ላይ በጣም የማደንቃቸው ግን ይሄን ነቀር ሳይሆን የናሆም ወንድም በጣም ነው ያናደደኝ፣ ራሱ ማለት ነው አይምሮ የሚሰራ አይመስለኝም። ይሁን እንግዲህ ከናሆም ላይ የወለቀው ሀብል እሱ ጋር ተደርጎበት ይሁን አላውቅም። የሚናገረው ነገር የህፃን ላይ የሆነ ጭቃ ጭቃ የሚል ነገር ማለት ነው። እንደ ህፃን ላይ አስተሳሰቡ። ምክንያቱም መጀመሪያ እስከ ዛሬ ሲጣሉ አንዲት ነቀር ሳይሆነች እህት አለችው፣ ያቺ ነበረች እየገባች ውብዬን ከወንድሙ የጎን ሆንኩ እንደዚህ እንደዚህ እያለች የምታናደው። አሁን ደግሞ እሷ ብትቀር ይሄ ተተክቷል ማለት ነው እና ታው ብሎ ወንድሙን ምክንያቱም ሀታ እንኳን አንድ ሰው እርግጥ ቤተሰብ ትዳር መካከል ጣልጋ ገብነት በጣም ነው የሚያስጠላው። ምክንያቱም ነገ መታረቅ አለ። ባይታረቁ እንኳ እነዚህ ሰዎች በመካከላቸው ልጆች አሉና ዝምድናው እንዳለ ነው የሚሆነው። ምክንያቱም ምንም ማድረግ የማይቻል ልጅ ስላለ ማለት ነው። አንድ ሰው ተተዋለ ደግሞ ዝምድናው ቀጥላል። ልጅ እንኳ ባይኖር እሺ ተተለያየ አንድ ሰው ተለያየ። ልጅ ካለ ግን ምክንያቱም እነዛ ልጆች ተነሱ ተወልደዋል። ዝሮ ተዘዝሮ ማለት ነው እና የናሆም ወንድም የሚያደርገው ነገር በጣም ነው የሚያስጠላው። በጣም ማለት ነው ምክንያቱም ውብዬን የሚናገረው ነገር እኔ እንጃ። የሰው ልጅ ምንም እንኳን ውብዬን እስከዛሬ በጣም ነበር የሚወዳት እስከማየው፣ ግን አንዳንድ ሰው አስመሳይ ነው። በነገራችን ላይ እያስመሰለ የሚኖር ሰው አለ ማለት ነው እና አሁን ላይ ይሄ ዳጊም ነው ዳጊ የሚሉት ልጅዮ እያስመሰለ ነው ሲኖር የነበረው ብዬ ነው እያሰብኩት ማለት ነው። ምክንያቱም ውብዬን የተናገረት ነገር እዛ አየር መንገድ ላይ ራሱ የተናገረው ነገር አንቺ ብቻ ነሽ ሴት ከአንቺ አንቺ ብትሄጂ እኮ ትሄጂያለች ምናምን፣ እኔ እንጃ። ውብዬ እንደውም ናሆምን ተንበርክካ ይቅርታ ትጠይቅ ምናምን፣ እንደዛ አይባልም። አንደኛ ነገር እነሱ ቢታረቁ እንኳን እሱ ይሄ ንግግሩ ውብዬ፣ እኔ እንጃ፣ መቼም ቢሆን ከአይምሮዋ ላይ የሚጠፋላት አይመስለኝም። ስለዚህ አንዳንድ ጊዜ ይህ ነገር ከመላሳችን ሲወጣ ካፋችን ሲወጣ ለምንናገረው ነገር ነገ ዋጋ የማያስከፍለን ነገር መሆን አለበት። ንግግር ደግሞ የሰው ልጅ ይሰብራል የሰው ልብ ይሰብራል። ብትር በነገራችን ላይ ጠባሳው ይጠፋል። የንግግር ጠባሳ ግን መቼም ካይምሮ ላይ አይፋቅምና የሰው ልጅ ያልሆነ ነገር እየተናገርን ልብ ተመስበር ያልሆነ ነገር እየተናገርን የሰውን ቅስም ተመስበር። ዝምታ ራሱ ጥሩ ነገር ነው። አንድ ሰው ካላወቀ ንግግር ካልቻለ ይሆነ ነገር ታልቻለ ዝም በቃ። የሰው ልጅ እኮ ዝምታ ራሱ አንድ መልስ ነው። እና በጣም ነው እኔ ገረመኝ። ና አሁን ላይ ደግሞ የውብዬም ወንድም መጥቷል። ያው የውብዬ ወንድም ሲመጣ ደግሞ ያው ወደ አልሆነ ቦታ ላይ ወደ አልሆነ ነገር ወደ መደባዴ ምናምን ገብተዋል ናሆም ጋር። በጣም ነው የሚያሳዝነው። እና ይሄ ትዳር ሀቂቀተ እኔ እንዲ ቢታረቁ ና ወደ ድሮ ፍቅራቸው ቢመለሱ ምክንያቱም ያው ናሆምም ወዶ አደለም በገዛ ፈቃዱ አደለም ቤቱን ለቅቆ የወጣው በገዛ ፈቃዱ አደለም፣ ና ትዳሩን ለማፍረስ የተነሳው ምክንያቱም የተደረገበት ነገር፣ የተደረገበት መተት እሱ እሱ ነው። ና አሁን ላይ ደግሞ ወደ ጠበልም ወደ ምንም ወስደው ነው መሰለኝ አንገቱ ላይ ያለውንም ሀብል አውልቆ ወደ ልቡ ተመልሰዋል። እርግጥ ነገ ምን እንደሚፈጠር ፈጣሪ ነው የሚያውቀው። ያን ፈርታ ነው ብዬም አሁን ላይ እምቢ እያለች ያለችው ግን፣ እዚህ ላይ ደሞ ወንድምዮ ወንድምዮ ጨራሽ ጭራሽ እኔ እንጃ ውብዬ ጋር እንድታረቅ ራሱ የሚፈልግ አይመስለኝም። ልጅ ነው፣ አሁን እሱ እንደዚህ መሆኑ ምን እንደዚህ አደረገው? ሱብሃን አላህ፣ እኔ በጣም ነው የገረመኝ ማለት ነው። ናሆም የእሱን ያህል አይነጋገርም። እንደዚህ በቃ መርዝ መርዝ ነገር ነው ራሱ የሚናገረው ማለት ነው። አሹ እንኳን አሁን ለታ እንዳለ ጥርሱን አርግፎለት ነበር። እንኳን እንኳን እና ያው እንዳያችሁት አሹ በጣም ደህን አርጎ አቅምሶት ነበረ። እሱም አልበቃውም። ልጁ የሚያርፍ አይደለም። የትንሽ የትልቅ ትንሽ በቃ ምክንያቱም አስተሳሰቡ አንዳንድ ሰው እኮ ቁመኑ ህዶ ወይንም ደግሞ እድሜው ሁዶ አስተሳሰቡ የሆነ ዝቅተኛ የሆነ ሰዋልና የናሆም ወንድም እንደዛ ነው። እኔ መዘንኩት አሁን ላይ ማለት ነው። ምክንያቱም እንደዚህ ያለ ንግግር፣ የሰቀጠ ንግግር በቃ ነገ ቢታረቁ እነዚህ ልጆች ወይንም ደግሞ ነገ ባይታረቁ እንኳን ውብዬ ከነሱ ብትርቅም እነዚህ ልጆች አሉ በመካከል የወንድሜ ሚስት ነበረች ወይንም ደግሞ የወንድሜ ልጆች አሉ ብሎ ማሰብ ነበረበት። እንደዚህ አይነት ንግግር መናገር የለበትም ነበርና እኔ ደግሞ ከሁሉም ከሁሉም ንግግር ያስጠላኝ፣ አይ ወንድም እኮ ነው። የሰው ልጅ እኮ ካለ ዘመድ የሰው ልጅ ካለ ሰው አይፈጠርም። ማንኛውም ሰው አነሰም አደገም፣ እህት ወንድም፣ እናት አባት ይኖረዋል። ምክንያቱም የሰው ልጅ ካለ ሰው አይፈጠርም እና ማለት ነው። መቼም ጎዳና ላይ የበቀለ ሰው የለም። ሁሉም ከሰው ነው የሚፈጠረው እና እሷም ወንድም ይኖራታል እሷም እህት ይኖራታል። እሷም እናት አባት ይኖራታል ውብዬ ማለት ነው። ስለዚህ ወንድሜ እኮ ነው። ወንድሜ እንደዚህ ሲሆን አልወድም። ወንድሜ እንደዚህ ሲል አልወድም። እንዲህ ሲል እስቲ እንደ እሷ ምን ይሰማታል ብሎ አለማሰቡ ማለት ነው። ምክንያቱም እስከዛሬ ዛሬ ከውብዬ ጎን ነኝ፣ ውብዬ ካንቺ ጎን ነኝ፣ ውብዬ እንደዚህ ነው፣ ውብዬ እንደዚህ አድርጊው እያለ ነበረ። እሱ እሱ ለራሱ እያስመሰለ ነው እያስመሰለ ነው እንጂ ለውብዬ አዝኖ ወይንም ተውብዬ ሁኑ አይደለም ምክንያቱም ከውብዬ ጎን ቢሆን ከሀቅ ጎን ሆኖ በቃ ወንድሙንም እንደ ወንድምነት በአግባቡ ወደ ቤቱ ወደ ትዳሩ ወደ ልጆቹ እንዲመለስ ነው እንጂ ማድረግ ያለበት ልክ ወንድሙ ጥፋት እንዳላጠፋ ውብዬ አጥፊ። እስኪ ውብዬ ያጠፋችው ምን ላይ ነው? ጥፋቷ፣ የውብዬው ጥፋት ምን ላይ ነው? እንደውም ውብዬ በጣም ጀግና ሴት ናት። እንደዛ እንኳን አርጓት። እና ውድ እህቶቼ ይህን ይህን አለማገናዘቡ በጣም ነው የሚያሳዝነው። በጣም ነው የሚገርመው። ማለት ነውና ውብዬም እንግዲህ ወደ ቀልብሽ ፈጣሪ መልስሽ እና ወደ ቤትሽ ባልሽ ጋር የድሮ ፍቅራችሁ እንድመለስ እኔ በራሴ እመኛለሁኝ። ምክንያቱም አሁን ላይ ደግሞ ያው ቤተሰብና ቤተሰብም ግጭት ሊገባ ነው። ምክንያቱም የውብዬም ወንድም መጣ ናሆምም ያው ሐኪም ቤት እሷ በተኛችበት ሐኪም ቤት ላይ ወደ ድብድብ ደረጃ ደርሰዋል ማለት ነው። በጣም ነው የሚያስጠላው ይሄ ደግሞ፣ ምክንያቱም ነገ ቢታረቁ እንኳን እነዚህ ልጆች ትዳር መካከል ቤተሰብና ቤተሰብ ጠብታ አለ መጎሸ ማመጥ ካለ በጣም ነው የሚያስጠላው። ፍቅር ሲሆን ባልና ሚስት እንኳ ቢጣላ ቤተሰብና ቤተሰብ ሰላም ከሆነ ቤተሰብና ቤተሰብ ፍቅር ከሆነ ሌላው ነገር ምክንያቱም እነዛ ባለትዳሮችን እንኳን ይስማማሉ ማለት ነው ግን ባልና ሚስት ፍቅር ቢሆንም ትዳር መካከል ቤተሰብና ቤተሰብ ግጭት ካለ ግን ቤቱ ራሱ ሰላም አይኖረውም። በጣም ነው የሚያስጥለውና አሁን ላይ እየተፈጠረ ያለው የውብዬ ጉዳይ እንደዛ ነው። ግን እንሻላ ፈጣሪ የድሮውን ፍቅራቸውን ይመልስላቸው። እነሱ ታርቀው ደግሞ ሷም እሱም በአንድ ሆነው ልጆቻቸውን እያሳደጉ ተሁሉም ተሁሉም ይሄን የናሆምን ወንድም ነው ማየት የፈለኩት ምን እንደሚናገር ነገ እንዲያው አብረው ሲሆኑ እሱ ምን አይነት ቃላት ካፉ እንደሚወጣ ነገ፣ እንደሚያፈር የተናገረው ሁሉ ማለት ነው። በጣም ነው እሱ ማየት የፈለኩት። እና እንግዲህ ውዴቶቼ መልካም ምኞታቸውን ግለጹላቸው እንዲታረቁ እላቸዋለሁ። አሰላሙ አሌይኩም ራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ባይ ባይ።